ሰላም ጤና ይስጥልህ። የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሰላማችሁ ጊዜ ተርፍ ይበል ያን ሁሉ ሰላም ነው። እንግዲህ ወንድሜ እግዚአብሔር ይመስገን። እግዚአብሔር ለዚህ ሰዓት ለዚህ ሰዓት ለዚህ ለቅት በቅቶ እዚህ ደረጃ ደርሶልኛል። ክብር ስፋ ለመዳንያ ለቅድስት ድንግል ማርያም ልጅ ወንድሜን በዚህ መልክ ተቀብየዋለሁ። እግዚአብሔር የተመሰገነ ይሁን። በዚህ መልክ ሊቀበለው እየሄድኩ ነበረ። እንግዲህ እንደዚህ ፏ ብልጭ ብዬ እግዚአብሔር ይመስገን። እግዚአብሔር ሕያው ነው። እግዚአብሔር የማያደርገው ነገር የለም። የሰው ልጅ ያስባል፣ እግዚአብሔር ይፈጽማል የሚባለውን ሁሌም እኔ እንደምለው እግዚአብሔርን ይዞ ያፈረም የለም የሚያፍርም የለም። መብራንን ይዞ እግዚአብሔር የተመሰገነ ይሁን። ክብር ይስፋ ለመዳን ያለ ምልጃ ቅድስት ድንግል ማርያም ልጅ። በህይወቴ በዘመኔ እኔ እንደዚህ ተደስቼ አላውቅም። በቤተሰቦቼ እናት አባት ይህት ወንድሞቼ በላይ ምንም ነገር በቃ እኔ እግዚአብሔር ይመስገን በሁለመና ዕድለኛ ነኝ። በጓደኛ በሁሉም በሁሉም ታድያለሁ፣ እና በጣም በጣም እግዚአብሔር ይመስገን በሰፊው መጣለሁ። መብርሃንም ለማመስገን ራሱ ጊዜ የለኝም፣ ጓደኞችን ለማመስገን ጊዜ ሰዓት አልነበረኝም። እና እግዚአብሔር ይመስገን በዚህ የመሰለ የወንድሜን ለማምጣት እያርነን ያለን እንግዲህ መንገዱ ይመስላል። ግን እግዚአብሔር የተመሰገነ ይሁን ወንድሜ ዱባይ ገብቷል በሰላም ጓደኞቼ አብራችሁ የነበራችሁ ከጎኔ በሁሉም ነገር ስደግፉ የነበር ስመጥቀስ ትርጉም የለውም። ታውቃላችሁ ማን ማን እንደሆናችሁ እና ትርጉም ስለሌለው ስመጥቀስ ምናምን። አንድ ላይ ሰብሰብ ብለን አንድ ቀን እናወረዋለን በሰፊው ብዬ ተስፋ አረጋለሁ። እንደምንሰባሰብ አልጠራጠርም። ውድ ጓደኞቼ ጓደኛ ማለት ለኔ በጣም ይከብደኛል። እህቶቼ ጭንቀት የማራግፍባችሁ የማዋያችሁ ናችሁና እግዚአብሔር እናንተን አመሰግናለሁ፣ ሁሌም አመሰግናችኋለሁ። ማን ማን እንደሆናችሁ ራሳችሁ ታውቁታላችሁ ማለት ነው። ሲቀጥል ደግሞ ይኸው በዚህ መልክ ተቀብየዋለሁ። ወንድሜን በጣም ደስተኛ ነው፣ ሃፒ ነኝ እኔም። እግዚአብሔር ይመስገን ስለ ሁሉም ነገር፣ እግዚአብሔር የተመሰገነ ይሁን። ከቡድስፋ ለመዳን ያለም ለቅድስት ድንግል ማርያም ልጅ እኔ እግዚአብሔር ነው በይሁቲ እንደዚህ በቃ ተደስቼ አዳቅ በጣም ደስተኛ ነኝ። ምንም በቃ ጣውረድ ቢኖረው መከራም ስቃይም ቢኖረው መራራን ካልተጎነጨን ጣፋጩን አናገኘውም እና መራራውን ተጎንጭቼም ጣፋጩን ስላገኘሁት እድለኛ ሴት ነኝ። እግዚአብሔር ይመስገን። ከእግዚአብሔር በታች በእናንተ ብርታት፣ በሁሉም በዚህ መልክ ወንድሜን ተቀብዬው እግዚአብሔር የተመሰገነ ወንድሜ በጣም እያመሰገን ነው ያለ። ምስጋናው በጣም ከፍ ያለ ነው። እንደዚህ እያለ እያመሰገናችሁም የተመሰጋገን ነው። ወደ ቤት ሄር ነው ማለት ነው። ቤት ላይ እየሄርነን ያለን በዚህ መልክ እግዚአብሔር የተመሰገነ ይሁን። ያው እመጣለሁ። በሰፊው የእናት ያባት የምርቃን አንዲት ኮሽ ሳይልበት አንዲት ነገር ሳይ እንቅፋት ሳይነካበት ሁሉም ነገር ያለቀ የደቀቀ ነገር ስለሆነ እግዚአብሔር የተመሰገነ ይሁን። እውነት እግዚአብሔር ኃያል ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር እናመስግን። ሁሌ እኔ ቃል የለኝም ማለት እኔን የማውቀው ውስጤን ይህን እኔ እኔና እኔን የማውቀው ጓደኞች የቀጥለ ጓደኞች እግዚአብሔር ያውቃል። መብራን ታውቃለች። መብራን ብዙ ጊዜ ሁሌም ትነ አስጨንቃታለሁ እና ብቻ እግዚአብሔር የተመሰገነ የሆነ እውነት አይ ሙላት እንዴት ነህ? እንዴት ነው ተመቸህ? እየቀረጥኩ ነው። ደና ነኝ፣ በጣም ተመችቶኛል። አሪፍ ነው፣ ደስተኛ ነኝ። አየሩም ጥሩ ነው። መዝናኛውም ቆይ ሙላልፋ ውልጭ እያለ ነው። እያስጎበኘን ነው እያስጎበኘን ነው ያለው። አረ ኒድ ባህር ላይ ኒድ እና ታዲያስ። አረ ይሄ ብቻ እኛ አሁን እኛ በዚህ አይደለም እንመጣ። እኛ በዛኛው ነው የኛ በስተጀርባ